ጤና ይስጥልኝ አንዳርጌ ካሴ ነኝ። በክርክር ሂደት የሰነድ ማስረጃ አቀራረብን የተመለከተ ህግ ነክ መረጃ ላካፍላችሁ። በከሳሽና በተከሳሽ መካከል ያለውን ሙግት አንጥሮ ከሚያወጣው ማስረጃ መካከል አንዱ የሰነድ ማስረጃ ነው። የሰነድ ማስረጃ ሲባል የግራ ቀኙን የውል ስምምነት ጨምሮ የጽሁፍ ማስረጃን የሚመለከት ነው። ከሳሽ ክሱን ሲያቀርብ ከወዲሁ መጠንቀቅ ያለበት ጉዳዩን ለማስረዳት ምን አይነት የሰነድ ማስረጃ ላቀርብ የሚለው ጉዳይ በጥንቃቄ ሊታይ የሚገባው ጉዳይ ነው። ከሳሽ ክሱን ሲያቀርብ ከክስ አቤቱታው ጋር ያስረዱልኛል የሚላቸውን የሰነድ ማስረጃዎች አጠቃሎ ማቅረብ የሚኖርበት ሲሆን በሱ እጅ ያልሆኑትን ወይም በሶስተኛ ወገን ቁጥጥርና ክትትል የሚገኙትን ማስረጃዎች ደግሞ በፍርድ ቤት ትዕዛዝ እንዲቀርቡ ለማስቻል ማስረጃዎቹ የት እንደሚገኙ ጠቅሞ ማለፍ ያስፈልጋል። ምናልባትም የጊዜ ጥረትና መሰል ችግሮች በሚያቃጥሙበት ወቅት ክስ ለመስማት በተያያዘው ቀጠሮ የሰነድ ማስረጃው የመዝገቡ አካል እንዲሆን ለማድረግ ፍርድ ቤቱን ማሳሰብ ይችላል። ተመካሪው ከሳሽ ክሱን ሲያቀርብ ተከሳሽ ደግሞ መከላከያ መልሱን በሚያቀርብበት ወቅት አለኝ የሚሉትን የሰነድ ማስረጃዎች አያይዘው ቢያቀርቡ ነው። የፍርድ ቤት ክርክር እንደ ዳገት መንገድ ትንፋሽ እየሰበሰቡና እረፍት እየወሰዱ የሚያደርጉት ሳይሆን የተለየ ምክንያት ከሌለ በስተቀር ማስረጃዎች አንድ ጊዜ ተጠቃለው እንዲቀርቡ ይፈለጋል። አንዳንድ ጊዜ በተግባር እንደምንመለከተው ተከራካሪ ወገኖች በእጃቸውና በቁጥጥ ስራቸው የሚገኘውን የሰነድ ማስረጃ እነሱ በፈለጉት ጊዜ ማቅረብ የሚችሉ እየመሰላቸው ህጉ በሚፈቅደው ጊዜ የክርክሩ አካል ሳይሆን ቀርቶ በክርክር ተሸናፊ የሚሆኑበት ሁኔታ ይስተዋላል። ተከራካሪ ወገኖች ማለትም ከሳሽ፣ ተከሳሽ፣ ጣልቃ ገብ፣ ሶስተኛ ወገን ተከሳሽ ክስ ከተሰማና ማስረጃ ቀርቦ ከተጠናቀቀ በኋላ የሰነድ ማስረጃ የሚቀርብበት እድል ዝግ አይደለም። መቅረብ የሚገባቸው ማስረጃዎች ከተከራካሪዎቹ ወገኖች በአንደኛው ጉለት ወይም በቂ ባልሆነ ምክንያት ሳይቀርቡ የቀሩ እንደሆነ ፍርድ ቤቱ ወዲያውኑ ፍርድ ይሰጣል ተጠቅሷል። ነገር ግን ተከራካሪ ወገኖች ማስረጃቸውን ሲያቀሩ የቀሩት ከባድና በቂ በሆነ ምክንያት መሆኑን የተረዳ እንደሆነ ፍርድ ቤቱም ይህንኑ ምክንያት መዝግቦ ስለ ክርክሩ አወሳሰንና ማስረጃ ያለማቅረቡ ስላስከተለው ሲሰራ ተገቢበሱ የታየውን ትእዛዝ በመስጠት ነገሩ የሚሰማበትን ቀነቀጠሮ እንደሚወስን ህጉ ያስረዳል። ተከራካሪ ወገኖች ክሳቸውን ካሰሙ በኋላ የሰነድ ማስረጃ የክርክሩ አካል እንዲሆንላቸው የሚቀርበው ጥያቄ እንደ መብት የሚቆጠል ሳይሆን የሰነድ ማስረጃውን ቀደም ብሎ ያላቀረቡት በከባድና በበቂ ምክንያት መሆኑን ማስረዳ ላይ የሚወሰን ስለሆነ አለኝ የሚሉትን የሰነድ ማስረጃዎች ክስ ሲያቀርቡ ከክስ አቤቱታ ጋር ተከሳሽ ከሆኑ ከመከላከያ መልስ ጋር አያይዘው ማቅረብ እጅግ ተመካሪ ነው። አመሰግናለሁ።